እንዴት ውላችኋል ክቡራን ተመልካቾቻችን። ከቀኑ ስድስት ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ በቀጥታ ስርጭት ለሁለት ሰዓታት ያህል የሚያቆዩትን ዘገባዎች አካቶ አሁን ተጀምረዋል። አብራችሁን ስለምትሆኑ አስቀድመን እናመሰግናለን። በዜና ኢትዮጵያ ከዚህ ከስቱዲዮ የተሰናዱ ዘገባዎች፣ እንዲሁም ደግሞ ሪፖርተሮቻችን የተከታተሏቸውን የተለያዩ ጉዳዮች በቀጥታ መስመር እየገቡ ወደኛ እያቀበሉን የሚቀጥላሉ። አብራችሁ እንድትሆኑ ከወዲሁ በአክብሮት ነው የምንጋብዘው። ዜና ኢትዮጵያን መታሰቢያ ደረጀና ጌታቸው ይግዘው እንመራለን። አርእስተ ዜናዎቹን እናስቀድማለን። የሳይበር ጥቃትን ለመከላከል በትብብር መስራት እንደሚያስፈልግ የኢትዮጵያ ሳይበር ደህንነት ማህበር አስገነዘበ። በአማራ ክልል የሚካሄዱ የሰላም ኮንፈረንሶችም በክልሉ ዘላቂ ሰላምን ለማጽናት የሚደረገውን ጥረት እንደሚያግዙ ተገለጸ። የኢፌዴሪ መከላከያ ሰራዊት የ44ኛ ህዳሴ ኮር ሶስተኛ ዓመት ምስረታ በዓል በአሶሳ ከተማ እየተከበረ ነው። ከውጭ የመረጃ ምንጭ ደግሞ እስራኤል በኢራን ወታደራዊ እና የኒውክሌየር ጣቢያዎች ላይ ጥቃት ሰነዘረች። የዜና ኢትዮጵያ ቆይታችን ሰፊ ጉዳዮችን ከሀገር ውስጥም ከውጭም ይዳስሳል። መግቢያችን ላይ ያነሳናቸውን ጉዳዮች ጨምሮ ከዋናው ስቱዲዮም እንሻገራለን። በተለያዩ አካባቢዎች ላይ እሁነቶችን እየተከታተሉ የሚገኙ ባልደረቦቻችን ወደ በኋላ ላይ የገቡ በቀጥታ መስመር ተጨማሪ መረጃዎችን የሚያጋሩን ይሆናል። ሞላ አለማየሁ መግቢያችን ላይ እንዳነሳ ነው ሶስተኛው የሳይበር ደህንነትና ዲጂታል ሽግግር ጉባኤ በአዲስ አበባ እየተካሄደ ይገኛል። ይህንኑ ጉባኤ እየተከታተለ ነው። በጉባኤው የተነሱ ዋና ዋና ጉዳዮች ምንድን ናቸው? ከእሱ ጋር ስንገናኝ ይነግረናል። ወደ ባህር ዳር እንሻገራለን እናያለን ሳሙኤል ወርቅ አየሁን እናገኘዋለን በአማራ ክልል የሚካሄዱ የሰላም ኮንፈረንሶች በክልሉ ዘላቂ ሰላምን ለማስፈን ምን ያህል ሚና አላቸው? የሚለውን ጉዳይ ከሱ ጋር እያነሳን እንቆያለን። ወደ ቤንሻንጉል ጉሙዝ ክልል አሶሳ እንሻገራለን። ከኢቢሲ አሶሳ ስቱዲዮ ነስረዲን ሀሚድን እናገኘዋለን። የመከላከያ ሰራዊት የአራት መቶ አራተኛ ህዳሴ ኮር ሶስተኛ ዓመት ምስረታ በዓል በአሶሳ ከተማ እየተከበረ ይገኛል። ክብረ በዓሉ ምን መልክ አለው የሚለውን ነው ከሱ ጋር የምናነሳው። በቢዝነስ ዘገባችን ደግሞ ሀገር ነሽ አየልኝን እናገኛታለን። ከፕላስቲክ አዋጅ ጋር ተያይዞ ያሉ መረጃዎችን ታጋራናለች። ከዜና ኢትዮጵያ ጋር እንድትቆዩ አስቀድመን እንጋብዛለን። ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ መምህራን ጋር ውይይት አድርገዋል። ይህንን ውይይት ዛሬ ምሽት በኢቲቪ እንዲሁም ደግሞ በተለያዩ የመገናኛ ብዙሃን አማራጮች ከምሽቱ ሁለት ሰዓት ከሰላሳ ጀምሮ እንድትከታተሉ እንጋብዛለን። በቀጣይ ደቂቃዎች ደግሞ የ ሪፖርተሮቻችን የቀጥታ መረጃዎች እየተከታተል እንቀጥላለን። ሪፖርተሮቻችን በርካታ ሁነቶችን ሲከታተሉም ነው የቆዩት። የሳይበር ጥቃትን ለመከላከል በትብብር መስራት እንደሚያስፈልግ የኢትዮጵያ የሳይበር ደህንነት ማህበር አስገንዝቧል። የኢትዮጵያ የሳይበር ደህንነት ማህበር ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር ያዘጋጁት ሶስተኛው የሳይበር ደህንነትና ዲጂታል ሽግግር ጉባኤም እየተካሄደ ይገኛል። ይህንን ጉዳይ በተመለከተ ሞላን ወደ ኋላ ላይ እንዳገኘ ነው እንመለስበታለን። በአማራ ክልል የሚካሄዱ የሰላም ኮንፈረንሶች በክልሉ ዘላቂ ሰላምን ለማጽናት የሚደረገውን ጥረት እንደሚያግዙ ተገልጿል። ይህንን ጉዳይ በቀጣይነት እንመለከተዋለን። በክልሉ ከተካሄዱ የሰላም ኮንፈረንሶች መካከል ትናንት የተጠናቀቀው የሃይማኖት ተቋማት ጉባኤ የሰላም ኮንፈረንስም ተጠቃሽ ነው። ይህንን ጉዳይ በተመለከተም በክልሉ ያለውን አሁናዊ የሰላም ሁኔታ መነሻ በማድረግ በዚህ ጉዳይ ላይ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን ሳሙኤል ወርቃየሁ በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን ውለሃል? የሰላም ኮንፈረንሶች የክልሉን ሰላም ለማጽናት ምን ያክል አስተዋጽኦ ያበረክታሉ? ያንተን ምልከታ አብረህ ብታጋራን። አመሰግናለሁ እንግዲህ እንደ አማራ ክልል ባለፉት ሁለት ዓመታት ማለት ነው እንግዲህ የተፈጠረው የጸጥታ ችግር በማህበረሰቡ ብሎ በተለያዩ ዘርፎች ላይ እንግዲህ ችግሮችን እያስከተለ መሆኑ እንግዲህ በተለያዩ አጋጣሚዎች እየተገለጸ ይገኛል አብነትም ብናነሳ እንግዲህ በትምህርቱ ዘርፍ በርካታ ተማሪዎች እንግዲህ ከትምህርት ገበታቸው ውጪ ሆነዋል በሌሎችም ዘርፎች እንግዲህ የጸጥታ ችግሩ ያሳደረው ተጽዕኖ ከፍተኛ መሆኑ እንግዲህ በተለያዩ አጋጣሚዎች ሲገለጽ ቆይቷል ይህንን ሰላም እንግዲህ አሁን ላይ ደግሞ በተለይ ወደ አንጻራዊ ሰላም ሰላም ክልሉ ተመልሷል። ይህንን የተገኘነው አንጻራዊ ሰላም ደግሞ ወደ ተሟላ ሰላም መቀየር ያስፈልጋል። በዚህ ረገድም እንግዲህ የተለያዩ የሰላም ውይይቶችን ጨምሮ የተለያዩ ተግባራት እየተከናወኑ ይገኛሉ። ለአብነት ብናነሳ እንግዲህ ባለፉት ጊዜያት በተለያዩ በክልሉ አካባቢዎች ማለት ነው ማህበረሰቡን ያሳተፉ የተለያዩ ሰላማዊ ውይይቶች እየተካሄዱ ቆይተዋል። እንግዲህ በትላንትናውና ከትላንት በስቲያ ደግሞ በተለይም ደግሞ ትልቁ የተባለው የሃይማኖት ተቋማት ጉባኤ የሰላም ኮንፈረንስ እንግዲህ በባህር ዳር ከተማ ተካሄዶ በትላንትና እለት ተጠናቋል። በዚህም እንግዲህ የተለያዩ መልእክቶች ተላልፎበታል። በተለይ የዚህ የጉባኤው አንድ አለማም በባህር በባህርዳር ከተማ መካሄዱም በክልሉ ያለውን የአንጻራዊ ሰላም ወደ ተሟላ ሰላም ከማሸጋገር አኳያ የሃይማኖት አባቶች ሚናቸውን ሊወጡ እንደሚገባ እንዲሁም ደግሞ ሰላም በማስፈን ረገድም ረገድም እንግዲህ የሃይማኖት አባቶች በማህበረሰቡ ዘንድ ሰላምን እንዲያሰርጹ ዋነኛ አላማ አድርጎ ነበር የተካሄደው ማለት ነው። በዚህም በተለይም እንግዲህ በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር እንግዲህ የተለያዩ ውይይቶች የተካሄዱበት ነበረ። ጽናታዊ ጽሁፎች የቀረቡበት ነበረ። የማህበረሰቡም የሰላም ፍላጎትም የታየበት ነበር። በተለይ እንግዲህ በትናንትና ሁለት በማጠናቀቂያ መርሃ ግብሩ ላይ የተካሄደው የሰላም ኮንፈረንስ እንግዲህ የባህር ዳር ከተማን ማህበረሰብ ያሳተፈ የሰላም ኮንፈረንስ ነበር የተካሄደ። በዚህም እንግዲህ ማህበረሰቡ የሰላም ያለውን ፍላጎት ሰላም ለማጽናት ያለውን ፍላጎት ያሳየበት ነበር። ከዛ በተጨማሪም እንግዲህ የተለያዩ ስለ ሰላም የሚሰብኩ እንግዲህ ሁሉም ሃይማኖቶች ስለ ሰላም ይሰብካሉ ስለ ሰላም ያስተምራሉ። ነገር ግን ስለ ሰላም አሁን በክልሉ ያለው አንጻራዊ ሰላም ወደ ተሟላ ሰላም ለመቀየር ደግሞ እንግዲህ ይህንን ሰላም በማህበረሰቡ ዘንድ ማስረጽ ያስፈልጋል እና በዚሁ ረገድ ደግሞ የሃይማኖት አባቶች ሚና ከፍተኛ ነው። እንግዲህ ከጉባኤው መጠናቀቅ በኋላ እንግዲህ ትናንት ተጠናቋል። የያዙትን አሳይመንትና የያዙትን የቤት ስራ ይዘው ደግሞ የተለያዩ የሃይማኖት አባቶች በየመጡበት የእምነት ተቋማት ስለ ሰላም የሚሰብኩ ይሆናል። ከዛ በተጨማሪም እንግዲህ በሁለቱም መካከል በታጠቁ ኃይሎችና በመንግስት መካከል ያለው ልዩነት እንግዲህ ወደ ሰላማዊ መንገድና ወደ ውይይትና ወደ ድርድር የሚመጣበትን መንገድ በማፈላለጉ መንገድም የሃይማኖት አባቶች እንግዲህ ሚናቸውን ሊወጡ የሚችሉበት ሁኔታዎች እንግዲህ አመላካች መልእክቶች የተላለፉበት ነበር ማለት ነው። እንግዲህ የወሰዱትን የቤት ስራ ወስደው ደግሞ በሁለቱም መካከል ሰላማዊ ሁኔታን ለመፍጠር ድርድርና ውይይትን በማመቻቸት መልኩ ሁለቱም በኩል ምንድን ነው የሚፈለገው ነገር የሚለውን በማነጋገር በኩል እንግዲህ የበኩላቸውን ሚና ይወጣሉ ተብሎ ይጠበቃል። እንግዲህ በባህር ዳር ሲካሄድ በቆየው የሰላም ኮንፈረንስም ከዚሁ ባሻገርም በባህር ዳር ከተማ እንግዲህ ሰላምን ከማስጠበቅ በተጨማሪም የተለያዩ የልማት ስራዎች እየተከናወኑ ይገኛሉ። እነዚህ የልማት ስራዎችንም እንግዲህ የጎበኙበት ሁኔታ ነበር። ባህር ዳርም ያለው አሁናዊ ሰላምስ ምን ይመስላል የሚለውንም እንግዲህ እኛም የተለያዩ ሰዎችንም የተለያዩ አባቶችንም ስናናግር ነበር። እንግዲህ ከዛ ከቤታቸው ወይም ደግሞ ከየመጡበት አካባቢያቸው ስለ ባህር ዳርና ስለ አማራ ክልል የሚሰሙት የሰላም ሁኔታ አስፈሪ እንደነበር የገለጹበት ሁኔታ ነበር። ነገር ግን ወደ ባህር ዳር መጥተው ያዩት ግን ሰላም መኖሩን ነው። ይህን አንጻራዊ ሰላም ግን ወደ ተሟላ ሰላም መመለስ ያስፈልጋል። በዚሁ ረገድ ደግሞ እንግዲህ የሃይማኖት አባቶች ሚናቸውን እንደሚወጡ ቃል የገቡበት ሁኔታ ነው የነበረ። እንግዲህ እንደነዚህ አይነት ያሉ የሰላም ኮንፈረንሶች በክልሉ እንግዲህ ተጠናክረው ሊቀጥሉ እንደሚገባም የተለያዩ ሀሳቦች ሲዘነዘሩ ነበረ። ቀደም ሲል እንዳነሳሁት እንግዲህ ከነዚህ ከሃይማኖት አባቶች በተጨማሪም የተለያዩ ማህበረሰብ ክፍሎችን ያሳተፉ መምህራንን፣ የነጋዴውን ማህበረሰብ፣ የተለያዩ ማህበረሰቦችን ያሳተፉ የተለያዩ የሰላም ኮንፈረንሶች እንግዲህ በየአካባቢው እየተካሄዱ ይገኛሉ። እነዚህ ደግሞ ግብረ መልሳቸውን በተለይም ደግሞ በክልሉ አሁን የታየው ለታየው አንጻራዊ ሰላምም ሚናቸው ከፍተኛ ነው። ሚናቸውን እየተወጡም ይገኛሉ ማለት ነው። እንደነዚህ አይነት ያሉ የሰላም ኮንፈረንሶችን ስለ ሰላም የሚሰብኩ ስለ ሰላም አበዝተው የሚጮሁ የሰላም ኮንፈረንሶችን ማስቀጠልና ለወደፊቱም እንግዲህ በተለይም ደግሞ በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለመቀየር ሚናቸው የጎላ ይሆናል ተብሎ ይታመናል። ለጊዜው ያለኝ መረጃ ይመስላል። ሳሙኤል፣ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን እንመኛለን። በቀጥታ መስመር ላይ ከሚገኙ ባልደረቦቻችን አሁንም መረጃዎችን መጋራታችንን እንቀጥላለን። የኢፌድሪ መከላከያ ሰራዊት የ404ኛ ህዳሴ ኮር ሶስተኛ ዓመት ምስረታ በዓል በአሶሳ ከተማ እየተከበረ ይገኛል። በዓሉ ህዳሴን በህዳሴ ኮር በሚል መሪ ቃል በፓናል ውይይትና በተለያዩ ዝግጅቶች ለአራት ተከታታይ ቀናት የሚከበር ይሆናል። የምዕራብ ዕዝ የ404ኛ ህዳሴ ኮር ዋና አዛዥ ኮሎኔል ንጉሴ ለውጤ በዚህ ወቅት እንደተናገሩት የምስረታ በዓሉ ህዝቡን እያገለገለ ያለው የ404ኛ ህዳሴ ኮር አባላት የአካባቢውን ሰላምና ጸጥታ ለማስከበር እያደረገ ያለውን ተጋድሎ አጠናክሮ የሚቀጥልበት ስለመሆኑ አንስተዋል። ኮሩ የኢትዮጵያውያን አሻራ ያረፈበት ታላቁ የኢትዮጵያ ህዳሴ ግድብን በመጠበቅ ትልቅ አስተዋጽኦ ማበርከቱም ተነግሯል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ሊያጋራ ነስረዲን ሀሚድ ከኢቢሲ አሶሳ ስቱዲዮ በቀጥታ መስመራችን ላይ ይገኛል። ነስረዲን እንዴት ውለሃል? በአሶሳ ከተማ መከበር የጀመረው የአራት መቶ አራተኛ ህዳሴ ኮር ምስረታ በዓል ምን ይመስላል? የበዓሉ አጠቃላይ ድባብስ አመሰግናለሁ። መታሰቢያ እንግዲህ የምዕራብ ዝ አራት መቶ አራተኛ ህዳሴ ኮር ሶስተኛ ዓመት የምስረታ በዓሉን በዚህ በአሷ ከተማ ከትላንትና ጀምረው ጀምሮ ለአራት ተከታታይ ቀናት መከበር ጀምረዋል ማለት ነው። በዓሉ እንግዲህ በህዳሴን በህዳሴ ኮር በሚል መሪ ቃል ለአራት ተከታታይ ቀናት በተለያዩ ዝግጅቶች እንደሚከበር ነው የተጠቀመው። በበዓሉ ላይ እንግዲህ የምዕራብ ዕዝ የ404ኛ ህዳሴ ኮር ዋና አዛዥ ኮሎኔል ንጉሴ ለውጤ በዚህ ወቅት እንደገለጹት እንግዲህ የምስረታ በዓሉ ህዝቡን እያገለገለ ያለው የ404ኛ ህዳሴ ኮር በተለይ ሰላምና ጸጥታን ከማስከበር እያደረገ ያለው ተጋድሎ አጠናክረው የሚቀጥልበት መንገድ እና ተጠናክረው የሚቀጥልበት መንገድ መሆኑን ነው ያነሱት። እንግዲህ ኮሩ በአካባቢው ያለው ሰላምና ጸጥታ ከመጠበቅ አንጻር ሰፊ እና ሰፊ ስራዎች እየሰራ መሆኑን ነው እየገለጹት። እንግዲህ አካባቢው ታላቁ ህዳሴ ግድብ መገኛ በመሆኑ ይህ የኮሩ አባላት በተለይ ደግሞ ወደ ህዳሴ ግድብ የሚጓጉ ጓዙ ግብዓቶች ከማድረስና ሌሎች ስራዎች ከመስራት አንጻር ሰፊ ስራ እንደነበረ አንስተዋል ማለት ነው። እንግዲህ በምስረታ በዓሉ ላይ የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታውን አቢሳም ተገኝቶ መልእክት አስተላልፈው ነበር። ባስተላለፉት መልእክት እንግዲህ ኢትዮጵያን ሰላም እንድትጸና የኢትዮጵያ ሰላም በሰራዊቱ በመሆኑ ሰራዊቶቹ ክብር ይገባቸዋል ብሏል። እንግዲህ የአራት መቶ አራተኛ ህዳሴ ኮርም በአካባቢ ያለውን ሰላም ለመጽናት እየሰራ ያለ ስራ እጅግ አበራታች ውጤቶች የታዩበት መሆኑንም አንስተዋል። እንግዲህ የአራት መቶ አራተኛ ህዳሴ ኮር ሰላምና ጸጥታን ከማስከበር ከህዝቡ ጋር አብሮ በሰራቸው ስራዎች የክልሉ ሰላም በመመለስ እንግዲህ ህዝቡም ፊቱ ወደ ልማት አዙሯል ነው ያሉት የምክትል ርዕሰ መስተዳድር አቶ ጌታሁን አብዱሳ። በምስረታ በዓሉ ላይም የተለያዩ የማህበረሰብ ክፍሎች ተሳትፏል ማለት ነው። ተሳታፊ የሆነ የማህበረሰብ ክፍሎችም የተለያዩ ሀሳቦች ያነሱበት መከላከያ ሰራዊት እየሰራው ያለው ስራ ክብርና ምስጋና ይገባቸዋል ብሏል። የተሳተፉ ማህበረሰብ ክፍሎች እንግዲህ መስዋዕት የምንሆንለት ሀገርና የተወደደ ህዝብ እንዲሁም የልማት ጅማራዎቻችን በየትኛውም አካል አይደናቀፍም እና ሌሎች መልእክቶችም የተላለፉበት በዓል ነበረ። በዓሉም እንግዲህ ለቀጣይ አራት ቀናት በተለያዩ ዝግጅቶች የሚከበር ይሆናል ማለት ነው። አመሰግናለሁኝ። መልካም ቀን። ቀደም ሲል ወደ አነሳነው ጉዳይ እንመለሳለን የሳይበር ጥቃትን ለመከላከል በትብብር መስራት እንደሚያስፈልግ የኢትዮጵያ የሳይበር ደህንነት ማህበር አስገንዝቧል የኢትዮጵያ የሳይበር ደህንነት ማህበር ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር ያዘጋጁ ሶስተኛው የሳይበር ደህንነትና ዲጂታል ሽግግር ጉባኤም እየተካሄደ ነው የሚገኘው የኢትዮጵያ የሳይበር ደህንነት ማህበር ፕሬዚደንት ዶክተር ብርሃኑ በየነ ጉባኤው የሳይበር ጥቃትን ለመከላከል ትብብርን ለማጠናከር ዓላማ ያደረገ ስለመሆኑም አንስተዋል ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን የሚያጋራን ሪፖርተራችን ሞላ ለማየው በቀጥታ መስመር ላይ ገብተዋል። ሞላ እንደምን ውለሃል? በጉባኤው የተነሱ ሀሳቦችን ብታጋራን። መልካም ሶስተኛው የሳይበር ደህንነትና ዲጂታል ትራንስፎርሜሽን ጉባኤ እየተካሄደ ይገኛል ለሁለት ቀን የሚካሄድ ጉባኤ ነው በዋናነት የሳይበር ደህንነት ማህበርና ኢኖቨሽንና ቴክኖሎጂ ሚኒስቴር ያዘጋጁት ነው ይህ ጉባኤ በዋናነት በኢትዮጵያም ሆነ በአፍሪካ አሳሳቢነቱ እየጨመረ የመጣው የሳይበር ጥቃትን ለመከላከል በትብብር መስራትን አላማዊ ያደረገ ነው በእንግዲህ በሶስተኛው የሳይበር ደህንነት ተቋማት የተለያዩ ተቋማት ተገኝተው እንዴት አቀናጅተው በትብብር መስራት በሚችሉባቸው ጉዳዮች ላይ የመከረ ነው። እንደሚታወቀው በኢትዮጵያ ዲጂታል 2025 ትግበራ ወደ መጠናቀቁ እየተቃረበ ይገኛል። በዲጂታል 2025 ትግበራ የዲጂታል እውቀትንና የዲጂታል አጠቃቀምን እያደገ መጥቷል። ከዚሁ ጋር ተያይዞ የሳይበር ጥቃት በአፍሪካም ሆነ በዓለም አቀፍ ደረጃ ድንበር የለሽና ኢተገማች በመሆኑ አሳሳቢነቱ እየጨመረ መጥቷል። በኢትዮጵያም ይህ አሀዞች እንደሚያመለክቱት በሺዎች የሚቆጠሩ የሳይበር ጥቃት ሙከራዎች በኢትዮጵያ ላይ ይካሄዳሉ። እነዚህ ደግሞ እነዚህ የሳይበር ጥቃት ሙከራዎች በመሰረተ ልማት፣ መንግስት ተቋማት፣ በጸጥታ ተቋማት ላይ እና እንዲሁም በፋይናንስ ተቋማት ላይ ትኩረታቸውን ወይም ኢላማቸውን ያደረጉ ነው የ ኢንሳ ወይም የኢንፎርሜሽን መረብ ደህንነት አስተዳደርና መሰል ተቋማት ይህንን በማክሸፍና በመቆጣጠር አደጋውን በመመከት ደረጃ ከፍተኛ የሚባል አስተዋጽኦ እያደረጉ ይገኛል። ይሁን እንጂ የሳይበር ጥቃት አሁንም አሳሳቢነቱ እንደቀጠለ በመሆኑ በዚህ ጉዳይ ላይ የሚሰሩ ተቋማት በተለይም ደግሞ የዚህ ተመራማሪዎች፣ ፖሊሲ አውጪዎች በጋራ በመሆን የሚመክሩበትና በትብብርና በቅንጅት በመስራት ችግሩን ለመቋቋም የሚያግዝ ጉባኤ መሆኑ ተመላክቷል። የኢትዮጵያ ሳይበር ደህንነት ማህበር ፕሬዚዳንት ዶክተር ብርሃኑም በተለይም እንግዲህ በአፍሪካ ከጊዜ ወደ ጊዜ አሳሳቢነቱ እየጨመረ የመጣው የሳይበር ጥቃት በኢትዮጵያም ይህ ሁኔታ ይስተዋላል። በፋይናንስ ተቋማትና መሰል ተቋማት ላይ የሚደረገው የሳይበር ጥቃቶችን ለመከላከል ተቋማት በተናጠር የሚያደርጉት የተለያየ ስራዎች ባሻገር በተቋማት መካከል በመንግስታዊና መንግስታዊ ባልሆኑ ተቋማት መካከል የሚደረግ ቅንጅት ወይም ትብብር አስፈላጊ መሆኑን ተናግረዋል። በአፍሪካ እያደገ የመጣው የሳይበር ጥቃት በዋናነት ከሊትረሲ ወይም ለዲጂታል ካለን እውቀት ጋር እየተገናኘ መሆኑን አመላክተዋል። በኢትዮጵያም ይህ ጉዳይ እየጨመረ መምጣቱን ነው የማህበሩ ፕሬዚዳንት ዶክተር ብርሃኑ የገለጹት። እንግዲህ መረጃዎች እንደሚያመለክቱት በኢትዮጵያ በሳይበር ጥቃት ሙከራዎች ከሚደረጉባቸው ዘጠና በመቶ የሚፈጸሙት በተለይም በእውቀት ማነስ መሆኑን ያመላክታል። ስለዚህ የዲጂታል ሊትሬሲን ወይም ደግሞ ከዲጂታል አጠቃቀም ጋር ግንዛቤን ማሳደግ ችግሩን ለመቀነስ መፍትሄ መሆኑ ተመላክቷል። በዚህ ጉባኤ ላይም የተለያዩ የፋይናንስ ተቋማት መንግስታዊና መንግስታዊ ያልሆኑ ተቋማት ተሞክራቸውን እያቀረቡ ሲሆን ዛሬና ነገ በሚካሄደው በዚህ ጉባኤ በተለይም በተቋማት መካከል ቅድጅትና ትብብር በመፍጠር ለማሳደግ አላማው እንዳደረገ ተገልጿል። ለአሁን ያለ መረጃን ይመስላል። ሙላ ላደረስክን መረጃ ከልብ እናመሰግናለን። መልካም ቀን እንመኛለን። በዜና ኢትዮጵያ በትንታኔ ወደ ያዝነው ዘገባ ደግሞ እናልፋለን። መገናኛ ብዙኃን አንድነትን በሚያጠናክሩና ሰላምን በሚያሰፍኑ ጉዳዮች ላይ በትኩረት ሊሰሩ ይገባል ተባለ። እውነትን በሚዛናዊነት እንዲሁም በኃላፊነት በመዘገብ ለሀገር ዘላቂ ሰላም ግንባታ ሚናቸውን መወጣት ይኖርባቸዋልም ተብሏል። ይህን ጉዳይ ምንተስኖት ይልማ በትንታኔ አዘጋጅቶታል። መገናኛ ብዙሃን ግጭት እንዳይከሰት ማህበረሰቡን የማንቃት ስራ ከመስራት ባሻገር ችግሮች ቢከሰቱ እንኳን ሊደርስ የሚችልን አደጋ ለመቀነስ በሚያስችል መልኩ ሊንቀሳቀሱ እንደሚገባ ባለሙያዎች ይናገራሉ። በዚህም ለሰላምና ለብሔራዊ ጥቅም መስራት ቅድሚያ የሚሰጡት ጉዳይ መሆን ይኖርበታል ብለዋል። መገናኛ ብዙሃን ትክክለኛው ተፈጥሯቸው ችግሮችን መቅረፍ በሰዎችም፣ በማህበረሰብ፣ በተቋማት፣ በሀገር ላይ ሊደርሱ የሚችሉ ማናቸውንም ነገር ቀድሞ እንደውም ቀድሞ በማሰብ ችግሮችን ሊያመጡ ይችላሉ ብለው የሚያስባቸውን ነገሮች ቀድሞ መፍትሄ የመስጠት የማሳየት ችግሮቹን እንዳይከሰቱ ከመጀመሪያው ጀምሮ የመዘገብ ሂደት የማሳወቅ የማንቃት ሂደት ላይ መስራት አለባቸው ተብሎ ነው የሚታሰብ። የኢትዮጵያ ሚዲያ ለሰላምና ለኢትዮጵያ ብሔራዊ ጥቅም መስራት በየትኛውም ዘርፍ ቢሆን ዋናው ፕራዮሪቲ ሊሆኑ ይገባል። በየሀገራቱ መገናኛ ብዙሀን በሀገራቸው ብሔራዊ ጥቅምና ሉዓላዊነት እንደማይደራደሩ የገለጹት ባለሙያዎቹ ሚዲያን ለሁለንተናዊ እድገት እንደሚጠቀሙ ገልጸው በኢትዮጵያም ያሉ መገናኛ ብዙሀን ሰላምን የሀገር ሉዓላዊነት አድርገው መስራት ይገባቸዋል ብለዋል። እንደ ኢትዮጵያ አይነት በብዙ የፖለቲካ የማህበራዊ እና በኢኮኖሚዊ ችግሮች ውስጥ እንዳለፈች ሀገር መገናኛ ብዙሀንም ይህንን አስበው ረጅም ርቀት በማህበረሰብ ዘንድ ችግሮች እንዳይባባሱ ችግሮችን ለመቀነስ የአርትወት ፖሊሲያቸው ይህን ሁሉ አስበው መሰራት አለበት። ስለዚህ መገናኸያ ብዙሀን ተፈጥሯቸው የሰላም ነው ብሎ መደምደም ይቻል። ለሰላም መስራት የጋራ የጋራ የሉዓላዊነት ጉዳይ እንደሆነ መተሰብ አለበት። የፐብሊክ ሚዲያውም ሪሊጂየስ ሚዲያውም ያው በቅርቡ ላይሰንስ ያገኙን ሚዲያ ስለሆኑ እንደዚሁም ደግሞ ኮመርሻል ሚዲያዎች ዜናዎቻችንን ፍሬም የሚያደርጉበት አንድ የሆነ ነገር መኖር አለ። ያም ከሰላም አንጻር ለምሳሌ ያ ነው ዩዥዋል ፕራክቲስ። ግጭትን መሸጥ ትርፍ ያስገኛል ብለው የሚያምኑ መገናኛ ብዙኃን መኖራቸውን የገለጹት ባለሙያዎቹ እነዚህ አካላት የሚዲያን ነጻነት በአግባቡ መጠቀም ይኖርባቸዋል ብለዋል። እንደምናውቀው የኢትዮጵያ የሚዲያ ህግ 2021/22 ተቀይሯል። በጣም ፍሌክስብል ሆኗል። አላማውም ፍሪደም ኦፍ ኤክስፕሬሽን፣ ዲሞክራሲ፣ ኢንዲፔንደንስ እነዚህ ነቶችን ለማጉላት ኢትዮጵያ እንደ ማንኛውም ዓለም ካሉ አገራት ጋር ሊብር የሆኑ አገራት ጋር እኩል የሆነ የሚዲያ ህግ አላት። ግን እዚህ ጋር ሚሲንግ ፖይንት የሚታየው ምንድን ነው? የሚዲያ ነጻነት ከሪስፖንሲቢሊቲ ጋር መምጣት አለበት። የመገናኛ ብዙሃን የሥነ ምግባር ደንብ እውነትን በኃላፊነት መዘገብ በመሆኑ ለሀገር ዘላቂ ሰላም መረጋገጥ በትጋት መስራት ይኖርባቸዋል ሲሉ ባለሙያዎች ተናግረዋል። ሰዎች ቁጭ ለው ችግራቸውን ተንፍሰው። ኢትዮጵያ በየዘመኑ መልኩን እየቀየረ የሰላም እጦት ብዙ ፈትኗታል፣ ብዙም አሳጥቷታል። ለእነዚህ ሁሉ ችግሮች ግን የመጀመሪያውም የመጨረሻውም መፍትሄ ንግግር እንደሆነ ይታመናል። ታዲያ ኢትዮጵያ እንዴት ወደ ዘላቂ የሰላም ትምጣ የሚለው የዚህ የሰኔ ወር ዋና ጉዳያችን ነው። በኢቲቪ ዜና ኢትዮጵያ ላይ ይጠብቁ። ባለፉት ስድስት ዓመታት ኢትዮጵያውያን ያለ መታከት 40 ቢሊዮን ችግኞችን ተክለዋል። ለአብነትም ባለፈው ዓመት ብቻ በነበረው የአረንጓዴ አሸራ መራህ ግብር ወደ 6.5 ቢሊዮን ችግኞች ተክለዋል፣ በአንድ ጀንበር ደግሞ 600 ሚሊዮን ችግኞች። ዘንድሮም ይህንን ታሪክ ለመድገም ቅድመ ዝግጅት ተጠናቋል። ኢትዮጵያውያን 7.5 ቢሊዮን ችግኞችን እንተክላለን ብለዋል። ዮሐንስ ፍሳኔ። ይህ ጉዳይ የሰኔ ወር የኢቲቪ አጀንዳችን ነው ይጠብቁን።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 የውጭ የመረጃ ምንጭ ወዳገኘናቸው ዘገባዎች እናልፋለን። የሕንዱ አየር መንገድ ኤር ኢንዲያ በአደጋው 241 መንገደኞች መሞታቸውን አስታወቀ። አውሮፕላኑ ከሕንድ ወደ እንግሊዝ መብረር እንደጀመረ መከስከሱ የሚታወስ ነው። በአደጋው አጠቃላይ የሞቱ ሰዎች ቁጥር 290 መድረሱን ሲኤንኤን ዘግቧል። ይህ ቁጥር ከፍ ሊል የቻለው ደግሞ አውሮፕላኑ የተከሰከሰው በመኖሪያ ቤቶች አካባቢ በመሆኑ ነው ብሏል። ከአደጋው የተረፈ አንድ መንገደኛ በሆስፒታል እርዳታ እየተደረገለት መሆኑንም አየር መንገዱ አስታውቋል። የአደጋው መንስኤ እስካሁን እንዳልታወቀ ያሳወቀ መገናኛ ብዙኃንም እየዘገቡ ነው። ይሁን እንጂ ይህን ሊያሳውቅ የሚችለው እና መረጃ ሰጭው ሳጥን ወይም ብላክ ቦክስ በመባል የሚታወቀው መሳሪያ መገኘቱም ታውቋል። የቦይንግ ንብረት የሆነው 787 ኤስ ኤት ድሪም ላይነር አውሮፕላን አደጋ ሲደርስበት ይህ የመጀመሪያው ነው። አውሮፕላኑ ከ14 ዓመታት በፊት በረራ የጀመረ ስለመሆኑም ታውቋል። አደጋውን ተከትሎ የአሜሪካ የትራንስፖርት ደህንነት ቦርድ ማጣራት እንደሚያደርግ አስታውቋል። የቦይንግ ድርጅት ግን የአደጋው መንስኤ እስኪጣራ የዚህ መሰል አውሮፕላኖች በረራ እንዲያቆሙ ለማድረግ እንዳላሰበም አስታውቋል። ዘገባው የቢቢሲና ሲኤንኤን ነው።